የራሱ አሮባት የሶታ ማስላለች አሉ። የአብርሃም ቢጤ ነው። የራሱን ህይወቱን ትዳሩን የልጁን እናት በዛም በዚህም ትልልቅ ሰዎች አስገብቶ የጥፋት ማንነት ተሰምቶት ያሳለፈውን ትክክል አደለውኝም ብሎ ወደ ራሱ መመለስ እና ከሚስቱ ጋር መታረቅ በደንብ ነግሮ መስማማት ሲገባው እዛ ጋ ትንሱና የአላዛር ሽምግልና መሀል ላይ ቃል አቀባይ ሆኖ አይቼዋለሁ። ዩኒስ ለመናገር ጥሩ ነው፣ ትምህርት ይሆናል ብዬ አስባለሁኝ። ግን ምንድነው አብርሃም ከመሄድ አልቦዝንም ብሏል። ኦኬ፣ ይሄ ጥፋቱንም እሱ ግን እስቲ ነው ምንም ጥፋት የለብኝም ወደኋላ አትመለሽ ነው የሚለው። አዎ ጥፋተኛ ነኝ አጥፍቻለሁ፣ ግን አለማወቅ ነው። እኔ ደግሞ የቀረብኩትኝ በእህት ወንድምነት ነው። አንቺ እንደምታስቢ ወይም ሌሎች እንደሚነግሩሽ አይደለም። እባክሽን፣ የነመኝኝ ተረጅኝ፣ በቃ በፈለግሹ ልማ ልገዛ ትልሽ ከምንም አይነት ሰው ጋር ምንም አይነት ግንኙነት አልጀመርኩኝም ብሎ እኮ ራያሊቲ ራሱ ነግሮ ማሳመን ይችላል። የትናንትና ቁስሏን መጠገንና ማስታመምና ወደ ፍቅር መመለስ ይችላል። ስታየው ኦፍ ኮርስ ቡግ ትላለች። የምታስታውሰው የትላንትናው የትላንትናው የበቀደሙ ሲገርማት እኮ ነው፣ የባለፈው ሲገርማት እኮ በእርግዝና ወቅት ያሰም ትላንትና እንኳን እንደ ከዚህ በኋላ እንዳደርሽብን ብላ ላያው ላይ ስትንጠለጠል ሲሪየስ መሆን አልቻልክም። ይቅርታ አድርግልኝና ወንድነትን ማስተካከልና ወንድነትን እዛ ጋር አላየህም። በቃ አትንኪኛ፣ አትደገፊኝ፣ በቃ እዛው ቆመሽ ያዥ ብለ ማስቆም ትችላለህ። እቺ ተለጣፊ መዥገር የሆነች እናቴ የእሷ የምትፈልገው የሩታን የመጨረሻ ጥግ አስጨርሳ በቃ እስከወዲያኛው እንድትተወው እና አጠገቧ እንዳይደርስ እንድታደርግ ነው። እሱ ደግሞ አይፈልግሽም፣ አይፈልግሽም የምፈልገው አንቺን ነው ስለማፈቅርሽ ስለምወድሽ ነው አላት ሩታን። እስኪ እንግዲህ ራስሽን ታንቀሽ ትሞቺ እንደሆን እናያለን። እስኪ ራስሽን አጥፊ። የዛሬው ንግግሩ የአብርሃም ንግግር ለሩታ ሄርሜላን እራሷን የሚያስጠፋት ነው። ግን ሰላም ጤና ይስጥልኝ ሁላችሁንም ሰላም ብያለሁ። እባካችሁ ሙሉውን ቪዲዮን እያያችሁልኝ በግማሽ ላይ አታቁሙብኝ። ሙሉ ቪዲዮ ካልታየ ያው ቪው እንደማይኖረው ታውቃላችሁ። ላይክ፣ ሰብስክራይብ እያደረጋችሁ ለሌሎች ሼር አድርጉና አበረታቱኝ ነው ማለት ነው የምፈልገው እና አመሰግናለሁ። ግን እያያችሁልኝ ስለምት የበረታታችሁንኝ ስላላችሁ ማለት ነው። ምክንያቱም ነገ ራሳችሁን ከሁኑ እያስተማራችሁ ሕይወት ያልጀመራችሁ፣ ትዳር ውስጥ ያልገባችሁ፣ ፍቅርን ያላያችሁ፣ ያልጀመራችሁ ሰዎች ትምህርት ነው እየሰጧችሁ ማልፎ ማለት ነው። ያው እራሴ ያለፍኩበት ታሪክ ስለሆነ አሁን ላይ የምታዩትን ነገር ደግሞ በዚህ መቀጠል እንደሌለበት እያስተማርኳችሁ ነው የማልፎ ማለት ነው። ማናችሁ ምንም ብትሉኝ ያው አንዳንድ ተቃራኒ ሰዎች ማንኛውም ቦታ ላይ እንደማይጠፉ ሁላ አይኑ አቃለሁኝ እና ምን ለማለት ነው፣ ሔርሜላ ዛሬ እስቲ ራሷን አጥፍታ ታድር ይሆን ይሄንን ቪዲዮ ስታይ ወይስ ምን ትል ይሆን? እኔ በቃ ስለምወድሽ ስለማፈቅርሽ ነው። ትላንትና ትላንትና እግርህን አልሳመችህም። በእርግጥ ያንተ ለማድረግ የእሷ ለማድረግ ብዙ ጉድጓድ ሄዳለች ብዙ ጥራለች። እንደውም ሔርሜላ እንደተንጠለጠለችብክ ሩታ አልተንጠለጠለችብክ ምክንያቱም ቤተሰብ፣ ስርዓት ሲያሳድግክ እንደ ሩታ ነው። በቃ በዛም በዚህም ብለህ አንተ ገፋፍተህ ወደ ሌላ ነገር ልታደርሳ ትችላለህ እንጂ እሷ በግድ ገፋፍታ ፍቅሯን ምናልባት ልትሰጥ ትችላለች እንጂ በግድ ገፋፍታ ያልሆነ ተሳስማክ፣ ተላልሳክ፣ ተሻሽታክ ምናምን አይደለም። ከመጀመሪያ ጀምሮ አዎ ወደኋላ ሲታይ አይተናቸዋል እና የትላንትናውን አስቢ ምናምን አልክ፣ እና አንተ የትላንትናውን አስበክ። ትናንት አፈር ትመስል ነበረ፣ ዛሬ ቦርጫም ስለሆንክ እንድትለምንህ ነበረ። ጥፋትህን አውቀህ ለምነሃት፣ ገናም ትመላለሳለህ። ለምነሃት ማለት ነው ባገኘካት። ምክንያቱም ለልጅክ ስትል ሳይሆን ለእሷ ስትል ማለት ነው። ልጅህን ብቻ ፍለጋ ነው የምትሄደው ወይንስ እሷንም ፍለጋ ነው? ልጅህን ብቻ ከሆነ ልጅህን እንዳለች በፈለግከው ሰዓት ላይ ሂደት ታገኛለ። እሷን ምን ወገን የምትወዳት የምታፈቅራት ከሆነ እሷን የምትፈልግ ከሆነ የማያስፈልጉ ሰዎችን ከህይወት አርቅ። አይገባህም እንዴ አጥፋ፣ ካጠገብክ በቃ አያስፈልጉህም። ሩታ እና አንተ አንድ እንድትሆኑ የማይፈልጉ ብዙዎች አሉ። ለምሳሌ እንደ ብሩክ አይነቱ እንደ አቤል አይነቱ መዥገሮች፣ እንደ እቺ መዥገር ቤተሰብ አሳዳጊ የሌላት ሔርሜላ አይነቷ እንደሱ አይነቱ አይፈልጉም። እንደነ እንትን አይነት ደግሞ እየታገሉ ነው ያሉት። እንደነ ፈረንጁ አይነቱ እየታገለ ነው ያለው፣ ያ ቢኒ ምናምን የሚባሉት ማለት ነው። ሰላማቸውን ለመመለስ ወደ ነበረበት ፍቅራቸውን ለማምጣት ይታገላሉ። ያ እሷ ሆን ብላ ነው አውቃ ነው የማይሆን ነገር እንዲሆን የምታደርገው ማለት ነው። ሔርሜላ አሁን ትናንትና አውቃ ለራሱ ከእንግዲህ ህይወታችንን አትግቢ እኛም ህይወታችን አንገባም ብሎ ሲል ብላ ስትል እቺ ከፍት አፏን ማዘጋት ይችል ነበር አብርሃም። ራሱ በቃ ወንድን ከሆነ ትዳሩን ፈላጊ ከሆነ እዛ ጋር ስርአትሽን ያዢ እንደዚህ አይባልም። በቃ እንዲ እንድት ያለም ያመጣዎች እንዴ ምን አትቆርስልህ አትጓ አታጎርስግ ቤት ኪራይ አትከፍልልህ ኑሮን አትሸፍንልህ ስትናገር አይባልም። ብለቃ አፏን አታዚዛትም በሁለት ልብ ሆነ ካለም ወደ ሩታ ጋር የሚሄድ በቃ ይችኛዋን እስከ ወዲያኛዋ ሰውጥታ ወደዚህ ይችኛዋ ቀረ ይችኛዋ የምትረሳበትን መንገድ ነው ብዙዎች ይነግረዋል። በቃ ወደ ራስክ ተመለስ፣ አላስፈላጊ ሰዎችን ከህይወት ካወጣ ይለዋል። አንተ ግን አንደኛ የንቀትውን አይዶኖ አናቅም፣ ሁለተኛ የአለማወቂውን አናቅም። ወይም አውቀ ሆን ብለ የምታደርገው ወይ ማንም የሚያቅ የለም ከአንተ ውጭ ማለት ነው። ስለዚህ እንደነዚህ አይነት ነገሮችን አስተካከል ስትባል እሺ ብለክ ወደ ራስክ ተመለሰ ወደ ህይወትክ መግባት ተይ አትግፊኝ ንግግር አለማወቅ ነው አንዳንዴ። ተይ አትግፊኝ በገፋሽ ይልቅ እኮ እወስናለሁ ቆርጣለሁ። እሷም እኮ ገፍተህ ገፍተህ ገፍተህ ከአቅሟ በላይ ስለሆነ ነው ዛሬ ቆርጣ አልፈልግህም እያለች እያለችው። ያለ ጥፋቷ እኮ እርጉዝ ሆና እንኳን ይቅርታ እባክህ አትሂድ እኮ ስትል እንዲህ ብለሀት እኮ ነው የሄድከው። ታስታውሳለህ እንኳን እሷ አይደል የሆነባት አለችም። እኛ የምናየው እንኳን ይዘገንነናል የኋላውን ዞር ብለን ስናስብ አሁን እንጂ አብርሃም አስብ፣ ንግግርህን አስተካከል። ወደ ራስህ እሷን ለመመለስ የምትፈልግ ከሆነ አመለካከትን፣ አነጋገርን፣ ስርዓትን አስተካከል። በቃ ብዙ ነገር ወደ ቦታው የሚመለሰው ከብዙ አይነት ነገሮች በማስተካከል ነው እና በቃ ሩታ፣ እንደምንም ብለሽ ያለውን ነገር በቃ ለማስተካከል ሞክር። ሰው ነው ያጠፋል፣ ሰው ነው ይሳሳታል ሰሆኖ ይበድላል ሰሆኖ ፍጹም የለም በምድር ላይ ሰሆኖ የማያጠፋ የማይሳሳት የማይጣላ የለም እግርና እግርም ይጋጫል አይደለም የሰው ልጅ አይደለም ባለና ሚስት በቃ ነገሩን ትተሽ ዳግመኛ እንዲህ አይነት ውስጥ አዎ እንዳይገባ ምን ያል እርግጠኛ ነኝ ብሎ ነው ጭራሽ ደግሞ ሊያሳስበሽ እየተነሳ ያለው ማለት ነው ያለው ይሄንንም ደግሞ ነግረሽ አስነግረሽ ዳግመኛ ወደ እንደዚህ በርግጥ አሁን ልጅ ስላለ ልጁ ደግሞ ወንድ ስለሆነ እንዳለው ከሱ ጋር ተከታተ ተመሳሳይ ልብስ እያለበሰ በቃ ወንድ ልጅ ደግሞ አብሮ እንትን ካለ ከልጁ ጋራ ወንድ ሲሆን ከወንዱ ልብስ አይን እንዳይነጋር፣ ሴት ስትሆን ከሴቷ ልብስ እንዳይነጋር እያሉ እንደፈለጉ የሚሆኑበት ጊዜ ላይ ነው ያለ ነው ማለት ነው። እስከሰራ ገንዘብ እስካለደረስ ስለዚህ ነገ ልጁን እንጂ ሌላ ሴት ጋር እንደማሄድ ይህንን ያለውን ነገር አረጋግጠሽ ለመግባት ሞከር። በቃ በቃሽ። ማለት ብዙ ጊዜ ለምኖሻል፣ አስለምኖሻል፣ አደጅ አስጠንተሸዋል፣ ብዙ ነገር አስደርገሸዋል። አሁን ደግሞ በቃሽ፣ አቁሚ። አሁን አንቺን ነው አቁሚ ልንልሽ የሚገባል ማለት ነው። ምክንያቱም በቃ ተረጁ። በቃ ስሚው። አሁን እኮ እናንተ አንስማማ፣ አንግባባ ያላችሁት ቁጭ ብላችሁ ሁለታችሁ ብቻ የማታወሩ ስለሆናችሁ ነው። ከካሜራ ጀርባ ሁለታችሁ ብቻ ቁጭ ብላችሁ እስኪ አውሩ እስኪ ሁለታችሁ ብቻ ቁጭ ብላችሁ አውሩ። እየተላቀሳችሁ ይውጣላችሁ፣ እየተደራረጋችሁትን ሁላ በቃ ይውጣላችሁ። ተነጋገሩና የዛኔ ይቅር ትባባላላችሁ፣ የዛኔ ነገሮችን ትረሱና ወደ ነበረባችሁ ወደ ነበራችሁበት ህይወት ትመለሳላችሁ። ካሜራ አያስፈልግም፣ ግልጽልጽ ሆናችሁ ልትነጋገሩ ማለት ነው። ልክ ባለፈው ክላስ ይዘህ ክላስ ቦታ የሩታን ቀጥረካል ያቺ ሰይጣን ደግሞ ክላስ እንደ ሰይጣኑን እና እንደተጋተረች ማለት ነው። በቃ ብቻዋን ሩታን ከካሜራ ጀርባ ክላስ ይዘ ቁጭ አድርገን ሻይ ቡና እያላችሁ ተነጋገሩ፣ ተወያዩ። የማይፈታ ምንም ነገር የለም፣ ይፈታል። ወደ ሌላኛዋ ደግሞ ስንሄድ ኤፍሱን በስመ አብ። ኤፍሱን የምንድን ነበረች። እሱን የቃናዋ ምንድን ነው ያደረገችው? ሶስት ወር ሙሉ ሲጀመር ሻንጣ ይዘሽ ከበጣሽ ሶስት ወር አለም፣ ሶስት ሳምንት የሆነሽም አይመስለኝም። እነዚህ ነዚህ በጎች ዝም ብለው እንዳልሽው እየተነዱልሽ እንደው ንጃቸው፣ ደህና አድርገሽ ደህና ጅሎች አግኝተሻል። ሶስት ወር ሙሉ አብረን ተቀምጫለሁኝ የሚስትነት ሚስት ነኝ አለች። ህጉን እንዲህ ነው እንዲህ ያዘችው እባካችሁን እኔ ምለው ጠበቃ በኩል ላይ የሚረዳት ሰው አለ መሰለኝ። የሴቶች መብት አካባቢ የሚረዳት ሰው ያለ ሳይሆን ሳይኖር አይቀርም። የቅሌታው ቅሌትነት ማለት ነው። አንዴ ሌላ ቦታ ላይ ሄዳ አስመርምረኝ ትላለች፣ አንዴ ዶክተሩ ትክክል አይደለም ትላለች፣ አንዴ ደግሞ ስለምወድ ስለማፈቅረው መጨረሻ ላይማ ምን ታመጣላችሁ? እንደውም ማሎጣ ውጡ እናንተ ቤቴ ነው፣ ሶስት ወሬ ነው የኖርኩበት ነው። ከሶስት ወሬ በላይ በህግ ልጠይቅ ይችላል አለች። በህግ ልጠይቅ ይችላል አለች።

አረገዝኩኝ ስለምወድ ስለማፈቅር እርግዝናው ስህተት ነው። በቃ አልወጣም፣ ሚስት ነኝ፣ ባሌ ነህ፣ አትወጣም። ኧረ ያንቺ ደግሞ ያንቺና የሔርሜላ ሚዲያ ላይ አይን ያወጣሽ ሴት አላየውኝም። የሔርሜላና የኤፍሱን አይን ያወጣ ድፍረት፣ አይን ያወጣ ውርደት እኮ ነው እያደረጉ ያሉት በዚህ ደረጃ የሰው ልጅ እንደው በግድ እንዲህ ስላልሽው እውነት እንደው ሊፈ ጭራሽ ሀከን ትፍ ነው የሚልሽ። ይቅርታ አርግልኝና ሀከን ትፍ ጭራሽ በእንጨትም አይነካሽም አይደለም በእጁ ማለት ነው። ጭራሽ ተለጥፈሽበት ምን ልትወርሹ ነው አሁን ሚስቴነክ ሚስትክ ነኝ ባሌ ነህ ብለሽ ስለከሰሹ ምን የሚወረስ ነገር አለው? መኪናውን ልትወርሺ፣ መቼም ሌላ ንብረት የለው። መኪናውን በአባቱ ስም ነው የተገዛለት። እሱንም ልትወርሻ ትችል ኤፍሱኗ ማለት ነው። እንደው ዝም ብለሽ እንደው እንደዛ እንደንተን እየተጎተትሽ እንደው አውጥታችሁ ብትጥሏት እስቋው ምን ታመጣለች? የውርደቷ ጥግችን አደባባይ ነው ማዋረድ። እንደዚህ አይነት ዘልዛላ ወራዳ ሴቶችን አደባባይ ነው ማዋረድ፣ እውነት ለመናገር ማለት ነው። ያው ሚዲያውም አደባባይ ነው ቢሆንም፣ ግን ብዙ ምናልባት ምድር ላይ ያሉ አደባባይ ያሉ መሬት ላይ ያሉ የሌላቸው ካሉ እነሱ መሳቂያ እንዲያደርጓት ማለት ነው። አልፈልግሽም አልፈልግሽም ሲላት የዛኔ አንገቷን ትደፋና፣ አልፈልግሽም እያለኝ እንዴት ናለው ብላ ላጥ ትላለች። እግሬ አውጪኝ ጽጌም ወዴት እንደሄደች አይታወቅም አሉ። እንግዲህ እግሬ አውጪኝ ብላ ጽጌም እሮጣ ሄዳለች። እሱም ወደ ቤቱ ሄዷል። ነው ተከታትሎት መጥተዋል ያለውን ነገር እንግዲህ አይተነዋል። ነገስ ምን ያቀብሉን ይሆን? ምን እንሰማ ይሆን? እንደወይኔ ወይኔ ወይኔ ወይኔ ሰው እዚህ ልክ እንደዚህ ይውረድ። ሰው እዚህ ልክ እንደዚህ ይህ ሁሉ የሀገራችን ሕግ አለመኖሩ ለዩቲበሮች ሕግ የሆነ ገደብ አለመኖሩ ነው። በቃ ለዩቲበሮቻችን ገደብ ቢኖራቸው የስርዓት፣ የንግግር፣ የብዙ ነገር ገደብ ቢኖራቸው እንደ አራስ ሚስቶች አራስ ቤት ተከብረው እንኳን ይወጣሉ። አይደለም እርግዝና ላይ ማለት ነው። ከእርግዝና ሳይከበሩ አራስ ቤት ሳይከበሩ ይኸው ውብይነውን ተመልከቷል። ክርስትና ተነስታ ላይ ለሞሩ ብዬ ክርስትናም የተነሳች አይመስለኝ ግን ከአገር ልወጣ ነው ብላ ደግሞ ኤርፖርት ተገኝታለች። ወዴት ልትሄድ ይሆን? አናቅ ጸበል እንኳን ተረጭተዋል መሰለኝ። ያው ክርስቲያን እስከሆነ ድረስ ጸበል ይረጫሉ። በሶስተኛ ቀን ነው ቢሆንም ግን ክርስትና የሚባል ነገር አለ። ለምች የሚባል ነገር አለ። በቃ ኢትዮጵያዊ እስከሆነ ድረስ ከባህላችን ያፈነገጠ ነገር መሆን የለበትም። በቃ ሌላ ሀገር ላይ ቢሆን ኦኬ በወለዱ በማግስቱ ውጭ ወጣሉ ጻልጅ ተሸክመው ገና ገና ከወዱ አንድ ወጣ ተሸክመው ላይ ዛ ምዞር አለ። ግን ኢትዮጵያ ውስጥ ግን አንላለም። አየሩ የተለየ ነው፣ የኢትዮጵያና የሌላው ሀገር አየር ፀሐዩ የተለየ ነው። ምክንያቱም እኛ የተለየ ተደርጎ የተፈጠረን ኢትዮጵያውያኖች ነን። በቃ ሀገራችን፣ ባህላችንን ወጋችንን እንጂ ከባህላችን ያፈነገጠ የውጭ ሆነን ገና በወልደን በሶስተኛ ቀኑ ቅንቅን እያለን እንወጣ እና እግዚአብሔር ይሆናት ማለት ነው። ብርቅ እየሆነባቸው ነው እናቴ። አሁን ደግሞ አንዷ ምን የት ሀገር ነው ያየሁትኝ? የኔ ካሎንክ መድኃኒት እንዲይዛ የኔ ካሎንክ እጠጣለሁ ብላ ሰፈርክ ነኝ ያለው። እንደው ለምን አትለቋቸው በእናታችን። እንደዚህ ራሳችን እናጥፋ የሚሉትን ሰዎች ለምን ትጋተቷቸዋላችሁ? በቃ ውሸታቸውን ነው፣ አያጠፉም። ውሸታቸው ነው መድኃኒት የማይጠጡም ራሳቸውንም አገመር ላይ አያንቁም። አጭበርባሪ ሌባ ሁላ ታጥፋ ተጠያቂ አንተ ነህ። ምን አገባውና ነው ነው ላንቺ ወደሽ ለመራይ ለጠጣሹ ለህይወትሽ እሱ ተጠያቂ የሚሆነው አንቺ እኮ ነሽ። መራይን ሁን ድሽ ላይ ዘሽ ያጠጣ የጠጣሽው እንጂ እሷ አለም እንደዚህ ጠጭ ብሎ ገዝቶ ያጠጣሽ ራስሽ መሆንሽን ደግሞ ሚዲያ ላይ እየተናገራችሁ ነው። ስለዚህ ወንዶቹ ላይ ጣታችሁን እየቀሰራችሁ ወንዶቹን አንገት አታስደፉ፣ አንዳንድ ዘላን ሴቶች ማለት ነው። እና ሔርሜላዋ ተደበቂ በቃ አይፈልግሽም። ሔርሜላ አልፈልግሽም ሩታን የምፈልገው ብሏል። ነገ ደግሞ ሆስፒታል ራችን አገኘው ብለንሻል። ለማንኛውም አመሰግናለሁ፣ ይበቃችኋል። ሰላም ዳሩልኝ።